ስለምወድህ ስለ ተደሰትኩብ የለመንኮን ሁሉ እሰጣለሁ አለ። እንግዲህ ከሰጠኸኝ፣ ልመናዬን ከሰማህ፣ ፍለጋዬን አይተህ ከመለስ ክል የምፈልገው አንድና አንድ ነገር ነው። እባክህ ምን አሳየኝ፣ ክብርህን አሳይ። ጸሎቴ ከነአን አይደለም፣ እግዚአብሔር የነገረው ምድር አለ ማርና ወተት የሚወጣው ምድር አይደለም። ጸሎቴ ንጉስ ቤት ላይ የሆነ ቦታ ፈርዖንን ገልብጤ መንግስቱን በትሩ እንድሰጠኝ አይደለም። ፍለጋዬ ፍለጋዬ አሁንም ፊትህን ነው። አሁንም አንተን ነው። በስሜ ያቃሉ ብለኝ የለ፣ ፈልግ ብለኝ የለ። የምፈልገው ዋና ነገሬ ፊትህን ነው። ምንን አሳየኝ? ክብርህን አሳየኝ። ኢየሱስ ጌታ ነው። ክብር ምንድን ነው የሚለውን አንድ ቶሎ ቶሎ ብዬ ልንገራችሁ። ክብር ምንድን ነው? ኢየሱስ ክርስቶስን ፈልገን የምናገኘው ጥቅም፣ በረከት ክብሩን ከሆነ ፊቱን ከሆነ ክብሩን ከሆነ ምንድን ነው ክብር የሚለውን እስቲ ምጽፉ ሰዎች ያዙ። ክብር ማለት ልዕልና ማለት ነው። ልዕልና። ክብር ማለት ሌላኛው ትርጉም ብልጫ ማለት ነው ብልጫ ማለት ነው። ክብር ማለት ሌላኛው ትርጉም ደግሞ በአማርኛ ዲክሽኔሪ ላይ ሽልማት ማለት ነው። ሽልማት ማለት ነው። ሌላኛው ትርጉም ደግሞ ታላቅነት ማለት ነው። ክብር ማለት ሌላኛው ደግሞ ኃይል ማለት ነው። ሙሴ ምን እያሌ ነው? ክብርን አሳይ። ክብር ውስጥ ብዙ ነገር አለ። ልዕልና አለ፣ ብልጫ አለ፣ ሽልማት አለ ታላቅነት አለ። ኃይል አለ። ጌታ ኢየሱስ ክርስቶስን ፈልገን፣ ምናልባት እግዚአብሔር ልጅ ኢየሱስ ክርስቶስ በተገኘበት ቦታ ክብር አለ፣ እንዳትጠራጠሩ። አባቶቻችን ያደረጉት ይሄ ነው። ጌታ ኢየሱስን ሲፈልጉ ያዩት ምንድን ነው? ክብሩን ነው። ዮሐንስ ወንጌል ለምዕራፍ 11 ቁጥር 32 እናወጣለን። ዮሐንስ ወንጌል ምዕራፍ ጣም በጣም በጣም በጣም በኤምባሳ አነበው ነበር። እና ቃል አንዳንድ ጊዜ ያው የምታውቁት ቃል አታውቁትም። በጣም የተነካውበት ቃል ነው። ሁላችሁም አውጡ። ይህን አዲሱ መደበኛ ትርጉም ነው። እኔ ቶሎ ቶሎ ብዬሽ ልሂድ። ሀሳቡ የሚጀምረው ጌታ ኢየሱስ ክርስቶስን ፍለጋ የጀመሩት ዮሐንስ ወንጌል ምዕራፍ 11 ከ1 ጀምሮ ነው። በቢታንያ የሚኖሩ የጌታ ኢየሱስ ክርስቶስ ወዳጆች ማርታ፣ ማርያም። ማርታ ደግሞ በጌታ በኢየሱስ ክርስቶስ እግር ላይ ሽቶ ያፈሰሰች ጌታ ኢየሱስን በጣም የምትወድ የምትፈልግ፣ ለቤቷ ሁሉ ነገር ኢየሱስን ያደረገች ሴት ነች። ማርያም ማርታም ወዳጃቸው ደግሞ ጌታ ኢየሱስ ክርስቶስ ወዳጅ አላዛርም ከላይ በኩል ያለ የሆነ ሀሳብ ታያላችሁ። ታመመ። ገና ሲታመም ደብዳቤው ላከች፣ ፍለጋ። ኢየሱስ የምትወደው ምን ብሏል? ታሟል፣ ሞት ሳይቀድም ቤቴን እምወደው ወንድም ጋሻን ሞት ሳይቀድመው ተገኝልኝ እፈልጋለሁ ብላ ላከች። ኢየሱስ ክርስቶስ ሰምቶ ስንት ቀን ቆየ? ሶስት ቀን ቆየ። እሷ ታነባለች፣ ትጸልያለች ለዬ። እየፈለገችው እየፈለገችው እየፈለገችው ጌታ ኢየሱስ ያገኝ የምትወደው ታሟል ብላ ኢየሱስ ጋር ደብዳቤውን ላከች፣ መልእክተኞቹን ላከች። ሰምቶ ሶስት ቀን የእግዚአብሔር ክብር ሊገለጥ ነው፣ እጅ ለሞት አይደለም ብሎ ዘገየ ኢየሱስ ክርስቶስ እሺ ሶስተኛ ቀን አልዓዛር ምን ብሏል? ሞቷል። አልዓዛር እኮ ሞቷል ብሎ ሲሉት፣ አልሞተም ተኝቷል። ተስፋ አትቁረጡ። ሞቷል በምትሉት ጉዳይ ላይ ክብር ይመጣል። ያያቸው ያያቸው። እያየን እያየን እያየን እያየን እያየን እየፈለግን እየፈለግን እየፈለግን ማታም፣ ማለዳም፣ ምሽትም ቀንም፣ ኢየሱስ ኢየሱስ ኢየሱስ ኢየሱስ እያለን ሞቷል የሞቴ ጉዳይ ሊኖር ይችላል። እጆቻችሁን ከፍ አርጎ እንደዚህ ብሉ ከኔ ጋር አባቴ ሆይ ለሞተው ነገሬ፣ በህይወት ላለው ነገሬ፣ ለተበላሸው ነገሬ፣ ጥሩ ነገሬ፣ ለሁሉ ነገሬ፣ የእኔ ጌታ አንተን እፈልጋለሁ። እኔ በጣም ደስ ደሱ ይሉኛል። ምን አይነት ገራሚ ቤተሰቦች ናቸው! በሁሉ ነገራቸው ላይ ኢየሱስን ይፈልጋሉ በስንት ነገራቸው፣ በሁሉ ነገራቸው በደንብ የያዙ ማርያም። ኢየሱስን የምትፈልገው ሲከፋት ሲከፋት አይደለም ሆዶ ሲብስ አይደለም ኪሶ ባዶ ሲሆን አይደለም ቤት ኪራይ መክፈል ሲያቅታት አይደለም ቤት ላይ የሆነ ሰው ሲታመም አይደለም በጤናዋ ላይ የሆነ ነገር ሲከሰት አይደለም። ማርያም ኢየሱስን የምትፈልገው ማርያም ኢየሱስን በምቾቷ ላይ ትፈልጋለች፣ በደስታዋ ላይ ትፈልጋለች፣ በሙላቷ ላይ ትፈልጋለች እያላ ትፈልጋለች፣ ሳይኖርም ትፈልጋለች። እነ ማርያም ቤት ኢየሱስ ሁሉ ነገራቸው ነው። ሁል ጊዜ ፍላጎታቸው ነው። ማን? ኢየሱስ ጤናቸው። ጊዜ ፍላጎታቸው ማን ነው? ኢየሱስ ጤናቸው ሲዛባ ፍላጎታቸው ማን ነው? ኢየሱስ ሙላታቸው ጊዜ ኢየሱስ። ሽቶ እኮ በጣም ውድ የሆነ ሽቶ በእግሩ ስር ላይ ያፈሰሰች ሴት፣ በሀብቷ ላይ ኢየሱስን የምትፈልግ ሴት በጤኗ ላይ ኢየሱስን በልጆቿ ላይ፣ በዘሯ ላይ፣ በቤተሰቦቿ ላይ ሁሉ ጊዜ ጌታ ኢየሱስን ትፈልጋለች። እየፈለገች ሞተ። ልቧ ተሰበረ። የምትወደው ጌታ ዘገየባት። ሚማጣላት አልመሰላት። ተላቀሱ አህዶች፣ ተሰባስበ አህዶች። ደግሞ ለቀብር ቀብር ጎበዞች ናቸው። ሰው በህይወት እያለ አይደርሱም፣ እንጂ አይገኙም እንጂ ከሞቶ ቶሎ ነው የሚደርሱት። መጡ አስለቃሾች፣ በአደገኛ ሁኔታ ለቅሶ ተከናወነ። ተፈለገችዋ ኢየሱስ በሞቶ ነገሯ ላይ መጣ። እኔ እንደ እግዚአብሔር ነቪ በእኔና በእናንተ በሞተ ጉዳያችሁ ላይ ኢየሱስ ይመጣል። እኔ በጣም አምኜ ነው የምነግራችሁ። በደንብ አርጋችሁ ስሙ። እግዚአብሔር እንደዚህ ያደርጋል። ክብሩን ሊገልጥ ይመጣል። ደስታዬ፣ በሐዘኔ፣ በማጣት፣ በማግኘት የሚፈልግህ የናዝረቱ ኢየሱስ ዛሬ ክብርህን አሳየ። ጩና አሜን ብሉስ ቶሎ ቶሎ መጣህ። ማን መጣህ? ኢየሱስ መጣ፣ እዚ መጣ ብሎ ጮሁና፣ እኔ አላቅም። ዛሬ በዚህ መንደር ላይ ጌታ ኢየሱስ ይገለጣል። ወይ መጣ! ማለዳ የፈለገችው ጌታ መጣ። በመከራዋ የፈለገችው ጌታ፣ በደስታዋ የፈለገችው ጌታ፣ በሙላቷ የፈለገችው ጌታ፣ በጤኗ የፈለገችው ጌታ፣ በሕመሟ የፈለገችው ጌታ፣ የቤቷ ፍላጎት፣ የቤታቸው ፍላጎት ዋና ያደረጉት ክብሩን ይዞ መጣ።

አንተ ብትዘገይም ብትቸኩልም የምታውቀው ነገር አለ። የኔ ፍላጎት ሳይሆን የአንተ ፍላጎት ይሁን እያለች ቁጭ ያለች ይመስለው ለማርያም ተናገረች። ማርያም ደግሞ በዋን እያፈሰሰች መጣች። በዋን የፈሰሰች መጣች። መጣችና እግሩ ስር ወድቅ አለች። ድፍት እግሩ ስር፣ የኔ ፍላጎት፣ የኔ ጤና፣ የቤተሰብ ጤና፣ የወንድሜ ጤና እጅ ላይ ነው። አንተ እዚህ ኖረ ቢሆን ኖሮ አንብቡት እናንተ እንደዚህ ይላል። ማርያምም ኢየሱስ ወደ ነበረበት ቦታ ደርሳ እንዳየችው በእግሩ ተደፍታ፣ ጌታ ሆይ አንተ እዚህ ብትሆን ኖሮ ወንድሜ ባልሞት ነበር። ምን አንተ እዚህ ኖሮ ብትሆን ኖሮ ለዚህ እኮ ነው የሚፈልግህ። ያለ አንተ መኖር ስለማልችል፣ ያለ አንተ መቆም ማልችል፣ አንተ ከሌለህ ሞት የሚከባኝ፣ አንተ ከሌለህ ማንም የሚረዳኝ ስለሌለኝ። እዚህ ኖረ ቢሆን ኖሮ ወንድሜ ባልሞት የነበረ አለችው። ጌታ ኢየሱስ ስታለቅ ሳይቶ፣ እንባውን አፈሰሰ። ወዴት አኖራችሁ አላቸው። ወስዶ መቃብሩ ጋር አሳዩት። መጣች ማን? ማነች የመጣችው? ማርታ። ጌታ ያለች ከሞተ ስንት ቀን ሆኗል? አራት ቀን ሆኖታል። በአይሁድ ደንብ ላይ እስከ ሶስት ቀን አይቀብሩትም። እስከ ሶስተኛው ቀን ሰው ይነሳል ተብሎ ስለሚጠበቅ ተስፋ ስለሚያደርጉ ይጠብቁታል። አራት ቀን ሆኖታል። አሁንማ ይሸታል። ችኮላውን አይታቸዋል። አንቺ ሴት አላት ኢየሱስ። ምንድን ያላት ብታምኚ የእግዚአብሔርን ክብር ታያለሽ፣ አላልኩሽም? ብን ላችሁ እጆቻችሁ ከፍ አርጉ፣ ልጸልይላችሁ፣ ላውጅባችሁ። ፈልጋችሁ የመጣችሁ ሰዎች ዛሬ የሞትላችሁን ስጋውን የቆረሰላችሁን ጌታ ኢየሱስን ፈልጋችሁ የመጣችሁ ሰዎች ሞት ከቤታችሁ ይወጣል። ከዚህ በላይ ጮክ ብላችሁ አሜን በሉ። ኢየሱስ በቤታችሁ በክብር ይገኛል። ሞት ቤታችን ለቆ ይሄዳል። እጆቻችሁ ከፍ አድርጋ የፈለግኩት ጌታ በሉስ በክብር በቤቴ ይገኛል። ሐዘን፣ ሞት ቤቴ ቤተሰቤ ለቆ ይወጣል። ክብር ቤታችሁ ይገባል። ውተት ቤታችን ይለቃል። ለቅሶ ቤተሰቦቻችን ይለቃል። ሁሉ ጊዜ ኢየሱስን የፈለጋችሁ በሚመች ሁኔታ በማይመች ሁኔታ ጌታ ኢየሱስን ፈልጋችሁ የመጣችሁ ጤና ላይ ጉድለት እያለ ኢየሱስን ፈልጋችሁ የመጣችሁ የሞተ ነገር አልጋ ላይ አስቀምጣችሁ ኢየሱስን ፈልጋችሁ የመጣችሁ እየተበላሸ ስራ ትታችሁ ኢየሱስን ፈልጋችሁ የመጣችሁ በዚህ ምሽት ሰበር ዜና አለኝ። የእግዚአብሔር ክብር ይገለጣል። ክብሩን ታያላችሁ። ያለ ዕድሜ ሊበላችሁ የወጣ ሊያስለቅሳቸው ይወጣል። ልባችን ሊሰብር ይወጣ ለቆን ይሄዳል። ካላባስ ከዛ አይሁዶቹ ተሯሩጦ ደረሱላት። ወዳጇን ኢየሱስ የምትፈልገውን ኢየሱስን አግኝታለች። ሊያስለቅሷት ነጥ የምታለቅስ መጥቶ አይዞሽ ይሏታል። ጌታ ኢየሱስ አለቀስ። አያችሁ፣ አያችሁን? እንዴት እንደሚወዳት እንዴት እንደሚወዳቸው

እንዲህ እያለች ይመስላል። በሙላቴ ጊዜ የሚፈልግ፣ በጉድለቴ ጊዜ የሚፈልግ፣ በደስታዬ ጊዜ የሚፈልግ፣ በሐዘኔ ጊዜ የሚፈልግ፣ በጤንነቴ ጊዜ የሚፈልግ፣ ጤናዬ ሲዛባ የሚፈልግ፣ ለልጆች ምፈልግ፣ ለወንድሞች ምፈልግ፣ ቤቴ ቤት የሚባለው አንተ ስትኖር ነው። እዚህ ኖሬ ቢሆን ኖሮ የኔ ወንድም ባልሞተ ነበር ያለችው። ሲገፋ ምፈልግህ ሲበደል ምፈልግህ ልቤ ሲያዝን ምፈልግ የኔ መድኃኒት ብሎ እንደዘመረው ይህኔ መፈወሻ የልጆች መፈወሻ። እግዚአብሔር ይነግሮኛል፣ የዚህ ቤተሰብ በርካታ ሰዎች ፈልጎኝ መጥቷል አለ። ክብርን ገልጥላቸዋል። ከፍ አርጋቸው። አውጁ ፈልጌሃለሁ። ለመውተው ነገሬ ፈልጌሃለሁ በሕይወት ላለው ነገሬ ፈልጌሃል። ዛሬ ክብርህ አሳየኝ። ስሙኝ። አንዳንድ ቤት ኢየሱስን መፈለግ ትርፍ ነው፣ ትርፍ። ከትምህርት በኋላ፣ ከስራ በኋላ፣ ከምን በኋላ ለቁስ የሚሰጡትን ያህል ለኢየሱስ አይሰጡም። የሆነ ቤተሰብ የሚረዳቸው ቤተሰብ የሚያከብሩትን ያህል ኢየሱስን ያከብሩት። አንተ ትውልድ፣ ለእኔና ለእናንተ የሚሻለን ኢየሱስን መፈለግ ነው። ጩና በቃኝ በሉ። በውርደት መኖር በቃኝ፣ በሐዘን መኖር በቃኝ፣ ያለ ኢየሱስ መኖር በቃኝ። መኖራችሁ እሱ ባለበት ይሆን ማታችሁ፣ ኢየሱስ ባለበት ይሆን ማለታችሁ፣ ማለዳችሁ ኢየሱስ ባለበት ይሆን ጎብዝናችሁ፣ እየሱስ ኢየሱስ ባለበት ይሆን ሽምግልናችሁ ኢየሱስ ባለበት ይሆን። በተለይ ሙልት ብሎ ተሳክቶላቸው የሚፈልጉ ሰዎች በጣም የታደሉ ሰዎች ናቸው። ተሳክቶላቸው ነው መፈለግ የጀመሩት እንጂ አጥቶ አይደለም። እስራኤል ምቾት ጊዜ እግዚአብሔር መፈለግ አይወድም ምቹ ሰዓት ላይ ነበር። እነዚህ ሰዎች ሽቶ ማፍሰስ ሲችሉ መፍሰስ ሲችሉ ወርቅ መስጠት ሲችሉ ቤት ላይ መኪና ሀፍት እያለ ኢየሱስን ይፈልጋል። ምንም አይደለም። እነሱ ቤት በክፉ ቀን መጣላቸው አለው አላቸው። እግዚአብሔር ነው የሚከብረው ብላችሁ የሰጣችሁ ብራታካ በእግሩ ስር ያፈሰሳችሁ እግዚአብሔር እንደዚህ ባላችሁ ይላል። በክፉ ቀን እገኝላችኋል። በክብሬ ቤታችሁን እሞላለሁ። ዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ አራት ቶሎ ቶሎ ሊበል ዮሐንስ ወንጌል ምዕራፍ 1 ቁጥር 14፣ ቃል ስጋ ሆነ፣ በመካከላችንም አደረ። እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን አንድያ ልጁን ክብሩን አየን ይላል፣ አዲሱ መደበኛ ትርጉም። ዮሐንስ፣ ኢየሱስን ፈልጋችሁ ምን አያችሁ? ክብሩን አየን። ማቴዎስ፣ ኢየሱስን ፈልጋችሁ ምን አያችሁ? ክብሩን አየን። እግዚአብሔር እንደዚህ ነው። በላይ ክብሩን ታያላችሁ። ፈልገን እግዚአብሔር እንደዚህ በህይወት ዘመናችሁ በክብር ይሞላችኋል። ጩና አሜን ብሉ። ዮሐንስ ወንጌል ምዕራፍ ሁለት ቁጥር 11 ኢየሱስ ይህን ተአምራዊ ምልክቶቹን በመጀመሪያ በገሊላ አውራጃ በቃና ከተማ አደረገ። በመጀመሪያ ጋሊላ ጋሊላ ማለት እጅግ የተናቀ የተዋረደ የተሰደበ ክብር አይቶ ማያቅ ውርደት የሞላው ሰው ተምሮ ሰው ማይሆንበት የሚያብድበት በድህነት የምትታወቅ በወንበዴ የምትታወቅ በተራ ተራ ሌቦች የሞሉባት ከተማ ላይ መጀመሪያ ጋሊላ ላይ ኢየሱስ ተገኘ። እግዚአብሔር በኢትዮጵያ ምድር ላይ ይገለጣል። ቃል ልናገር ውርደት በተሞላች ምድር ላይ ሞት በተሞላች ምድር ላይ የመጀመሪያ ታሪክ የመጀመሪያ ክብር በእኔ ቤት ይገለጣል። ከፋል እግዚአብሔር ሆይ በሉ እፈልግሃለሁ። ጌታ ኢየሱስ ሆይ ለምድሬ ለአገሬ፣ ለመሮቿ፣ ለሕዝቧ፣ ለእናቶች፣ ለተዋረዱት፣ ላለቀሱት ለአባቶች ለእናቶች አንተን ክብር ይገለጣል። ገሊላ ውሃ ያለውን ወይን ጠጃቸውን ያለቀውን ውርደታቸውን ወሰደ። እንግዲያ ተሰብስቧል፣ ታድመዋል። የሚጠጣ ነገር የለም፣ አልቋል። አጉል ሆኑ። የከበረ የከበረ የጠሩ ሰዎችን አይታቸዋል። በጣም ትልልቅ ባለስልጣን፣ ትልልቅ ሰዎችን ጌታ ኢየሱስ ክርስቶስን በዛ ግብዣ መካከል አለ ብቻ፣ ኢየሱስን ፈልጎታል አንዳንድ ሰው ሲዘሎ አይፈልግም አይፈልግም። በግብዣው ላይ በሰርጉ ላይ በምናምን ላይ የሆነ ሰው ምናምን ብር የሚበትን ሰው ነው የሚፈልገው። ከነ ሰው አውቆበታል። ሰርጋቸው ላይ ኢየሱስን ፈለጉ። አንተ የሌለበት ሰርግ አንፈልግም አሉ። መካከላቸው እንደ ማንኛው ሰው ቁጭ ብሎ። ታውቃለች እናትየዋ ማርያም፣ ወይን ጠጃቸው እኮ አልቋል። የትጋ እንደሚገኝ ታውቃለች። ጋኖቹ ተሰበሰቡ። ከፊተኛው ይልቅ የት ነበረ? ተደነቁ። ሁሉም ተገረሙ። ከፈርጉስ እጆቻችሁ ሊባርካችሁ። እናንተ ከሰራችሁት ይልቅ ዘራችሁ ከሰራው ይልቅ በዚህ እጅ ላይ የእግዚአብሔር ክብር ይገለጣል። ሚጣፍን ነገር በቤታችሁ ላይ ይገኛል። እንዲህ ይሆናል። የአንዳንዶቻችሁ ጣዕም ይቀየራል። ጓዳ ይቀየራል። ቤታችሁ ይቀየራል። የልጆቻችሁ ታሪክ ይቀየራል። እንግዲ ይ ጋብዣለ ውበቴን፣ ሞገሴን፣ ኃይሌን፣ የሁሉ ነገር ምንጬን ፈልግ ያለው ተደነቁ የሚል ቃል እዛ ቦታ ላይ ታገኛላችሁ። እነዚህ ነገሮችን ጻፉና ወደ ጸሎት ሊሄድ ኢየሱስን ስንፈልግ ክብሩን ለማየት ምን ማድረግ አለብን? የሚለውን እኛ ከኛ የሚጠበቅብን አንድ ቶሎ ቶሎ ብዬ የሚነግራችሁን ሀሳብ ሲሆን አንድ አራት አምስት ነገሮችን ቶሎ ቶሎ ብዬ ልንገራችሁና ወደ ጸሎት ሄዳለሁ። ምን ይጠበቅብናል? ምን እናድርግ? አስራ ስድስት ነጥብ አንድ ብላችሁ ኢየሱስን ስንፈልግ ከስጦታው ይልቅ ሰጪውን ራሱ ኢየሱስን ከምን ይልቅ ምንድን ያልኳችሁ? ከስጦታው። ብዙ ነገር ነው የሚሰጠን። ኢየሱስ ከሚሰጠን ስጦታው ይልቅ ራሱ ስንፈልግ ክብሩን ይገልጥልናል። ራሱ አሁን እዚህ ቦታ ላይ መጣወት እኔ እያመመኝ እየደከመኝ ብዙ ማጣት እያለ ብዙ ፈተናዎችን እያለ እናንተ ፊት የቆምኩት ስንፈልግ እግዚአብሔር ክብሩን የሚያሳየን ወይ ክብሩን የሚገልጥልን ከስጦታው ይልቅ ሰጪውን። እንደዚህ አይነት ሰዎች አሉ። ብዙ ሰዎች በዛን ዘመን ማለት ነው። በዛን ዘመን ምን አይነት ሰዎች ነበሩ? እንጀራ ስለበላችሁ ነው የፈለጋችሁ ያላቸው ኢየሱስ። እንጀራ ስለበላችሁ ባይበሉስ፣ በድንጋይ የሚመቱ ናቸው። በጉርጓድ ውስጥ የሚከቱ ሰዎች ናቸው። እዛው ጉድጓድ ውስጥ የሚከቱ ሰዎች ናቸው። ምናምን ሲበሉ ወደ ላይ ይሰቅሉና፣ ካልበሉስ ድንጋይ የሚያነሱ ሰዎች ናቸው። የተከተላችሁኝ የፈለጋችሁኝ ስለበላችሁ ነው የፈለጋችሁኝ። እንደው በጣም ነው የሚያበሳጨኝ ሰው እናንተን እየመጠጠ ኪሳችሁ ያለውን እየመጠጠ ገንዘባችሁን እየፈለገ መቶ እንጀራችሁን እየበላ ለመብላት እናንተን ለመጠቀም የሚፈልግ ሰው ትወዳላችሁ እናንተ በጣም ልቤ የሚሰበረው ነው እኔ የሚሰጠውን የሚፈልጉ እኔን የማይፈልጉ የኔ ወዳጆች አይደሉ። ሰይጣንም ቆ ይበላል አይደለ? ጤና ይበላል እንጀራ አብሮ ይበላል። ሳላቢ ነው አይደለ ሰው። እግዚአብሔር ክብሩን በማን ነው የሚገለጠው? ከሰጪው ይልቅ ከስጦታው ይልቅ አይናቸውን በጌታ ላይ ባደረጉ ሰዎች ላይ ክብሩን ይገልጣል። ከስጦታው ይልቅ ሰጪውን መፈለግ እጆቻቸውን ታጎርሰኝን በሉ። ሁሉም ሰው ይበል የሚታጎርሰኝን ፈልጌ አልመጣው አንተን ራስ ፈልጌ አለሁ። አቦ ጌታ ኢየሱስ አጉርሷችሁ፣ አይሂድ ሰጥቷችሁ፣ ከቤታችሁ አይውጣ፣ ሰቷ አይሸኛችሁ። እንደዚህ ነው ብሎ ልጎርስ አይደለም እዚህ የመጣሁት የምታጎርሰኝ የምትሰጠኝ፣ ዳቦ የምትሰጠኝ ነገር ፈልጌ አይደለም፣ አንተን ራስህ ፈልጌ ፈልገህ መጥቻ። ስለዚህ ከሰጢው ከምንም ነገር ይልቅ ኢየሱስ ለእኔ ይበልጥብኛል። በሉ እጆቻችሁን አንሷና ከሰጠኝ ነገር ይልቅ በሉ አንተ እፈልግሃለሁ፣ አንተ ራስህ። በሉ የሚጸልዩ ሰዎች ቤት ሁል ጊዜ ጌታ ኢየሱስን በጸሎት በሚፈልጉ ሰዎች ቤት ክብራል። ጸሎት አታውቁም። አንዳንዱ ሰው መሰዊያ የለውም ፈርሷል። የቱጋ ነው የምትንበረከከው? እንዴት አድርጎ ነው ክብር የሚገለጥልህ? ካፌ ለካፌ ድራማ፣ ፌስቡክ፣ ቲክቶክ ጊዜን ጉልበትን በልቷል። ሁሉ ተመሳስለህ አላሁ ጎረቤቴ ጋር ሟርተኛ ጋር ልዩነት የለ። ፊት እንኳን እኮ ቢያንስ የድሮ ጴንጤ ቆ ፊቱ ያስታውቃል። ጴንጤነሽ ይላሉ። ንግግራቸውን አይቶ ጴንጤ ነህ እንደ ይላሉ። ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሉቃስ 9 28 ላይ ሄዶ ሲታይ ጴጥሮስን ዮሐንስን ያይቆብን ይዟቸው ወጣ ይላል። ወዴት ወዴት? ማንን? ጴጥሮስን ዮሐንስን። ጸሎት የሚወዱ ሰዎች አሉ፣ የሚፈልጉ ሰዎች አሉ። ክብሩን ማየት ይፈልጋላችሁ? አዎ ና። ዮሐንስ ለዚህ ነው ዮሐንስ የጻፈው እኮ ክብሩን አየናል። ክብሩ ለማየት ምንናርግ ፈልግ፣ በጸሎት ፈልግ። ይዟቸው ወጣ፣ እየተኙ እያለው ብሩህ ደመና ጋረዳቸው። ሙሴ ኤልያስን እዛ ቦታ ላይ አዩ። ሙሴም የጸሎት ሰው ነው፣ ኤልያስ የጸሎት ሰው ነው። አንድ ትልቅ እግዚአብሔር ሰው ስናገር ጌታ ኢየሱስ ክርስቶስን የተቀበሉ ሰዎች የጸለዩ ሰዎች ናቸው። የቀበሩትም የጸለዩ ሰዎች ናቸው። ሲመጣም ዳግመኛ ሲመጣም የሚቀበሉ ሰዎች የሚጸልዩ ሰዎች ናቸው። ብዙዎቻችሁ ቤት ክብር ትፈልጋላችሁ። መሰውያችን ፈርሱ። ቤታችሁን ክብር ይሞላል። ህይወታችሁን ክብር ይሞላል። ጩና ክብር በሉሰ። እናንተ ባላችሁበት መንደር ላይ ሟርተኛ ብሯችሁ አይኖርም። እውነት ነው የምነግራችሁ፣ ይነቀንቃል። ተነሳ ልጁ ጌታው ያለ እዚህ መሆነኛ ይሻላል። እኔ እውነቴ ነው የምነግራችሁ። አሁን እዚህ መሆን ለእኛ ይሻላል የሚያስብል ነገር የለንም። የምሰራበት ቦታ ው ያለንበት አካባቢ እኔ እንደው የሆነ የቀዳዳ ባገኝ ሾልኬ ብታወጣኝ ምናም ብዬ እየጸለኩ ነው፣ ብታወጣኝ እንደው። አንዳንድ ፊቶች እኮ ተስፋ የሚያስቆርጡ ናቸው። እኔ እዚህ ጨምራለሁ፣ እነሱ በዚህ ጋር ያፈሳሉ። እውነቴ ነው የምልህ፣ ግን ክብር ስመጣ ጃንቅላ አስታውቃ ምን እንደሚናገር አያውቅም ይላል ጌታ ሆይ ጌታ ሆይ እስ ሁለት እጆቻችሁ አንሱ። ነው ውሰዱ። ለመርቃት ቤት የጠላችሁ ሕይወት ያስጠላችሁ ኑሮ ያስጠላችሁ ሰልቸት ያላችሁ እንደው ንቀለኝ፣ ፍረድልኝ ምትሉ ሰዎች እግዚአብሔር እንደዚህ ያደርጋል። ኑሯችሁ የሚያጣፉት